በአዲስ አበባ የካ ሚካኤል ምን ተፈጠረ? ማንም ያልጠበቀው ክስተት ሚካኤል ቀን ወጣቱ ሆ ብሎ ወጣ። ለነፍሴ ዋጋ እግሬ ነጭ፣ ለነፍሴ ዋጋ እግሬ ነጭ ሁሌም እንደምታደርጉት ይህ ቪዲዮ፣ ይህ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩት፣ በሉ እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ታዲያ ጫናችሁን ታበረታቱን። በድጋሚ በሉ እግዚአብሔር ስም ጠይቀን ወክቴና ለአዲስ መረጃ፣ ቅዱስ ቤተክርስቲያናችን እንደዚሁም ሀገራችን በተመለከተ ዛሬም ወደ እናንተ ልናደርስ በርከት ያሉ መረጃዎችን ይዘን መተናል ማለት ነው። እንኳን ለገና ነው መላእክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። የተዋዱ ልጆች እንኳን አረሳችሁ፣ እንኳን አረሳችሁ የተባላችሁ ኮመንት ላይ ተገላለጹ። የባህራን ነው ደብዳቤ ቀደደው። ቅዱስ ሚካኤል እናንተን ህይወት ይለውጠው። ቅድስት አፍሮም ያን ከሰይጣን ያዳናት ቅዱስ ሚካኤል ለዛሬም ለኛ ያስፈልገናልና ይድረስልን። የኔ የምትሉት ቅዱስ ሚካኤል በፊታችሁ፣ በኑሯችሁ፣ በህይወታችሁ ሁሉ ላይ ቀደምላችሁ። አሜን አሜን አሜን አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። እስቲ የመጀመሪያ ቪዲዮችን በምርቃት ነው የምጀምረው። ወደ ምርቃት ቪዲዮ ንሄድ ወደ ቪዲዮ ልመርቃችሁ የነገው ቅዱስ ሚካኤል የሞታችሁን ደብዳቤ በህይወት ይቀይርላችሁ። መልአኩ ቅዱስ ሚካኤል የልባችሁን መሻት ይፈጽምላችሁ። አሜን በል በቅዱስ ሚካኤል ይህን ቪዲዮ እንዳታሳልፉ፣ ይህን ቪዲዮ እንዳታሳልፉ እስቲ ነገ ሚካኤል አፍለስቲ ልመርቃችሁ የባህርና የሞት ደብዳቤ ቀደደው ቅዱስ ሚካኤል ለእኔም ለእናንተ ይድረስላችሁ። ቅዱስ ታፎ ሚያን ከቦታ ለናት ቅዱስ ሚካኤል ከችግራችን ከፈተናችን ካጋጠመና ዘንድ ቅዱስ ሚካኤል ያውጣ የየካው የጎላው የሴሚሲው የአዲሱ የአፋዶ የጎሮ የቦሌው የዮሴፉ ሚካኤል አንዱ የበላችሁ ይጠብቃችሁ። እስቲ ሁላችሁም ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል እያላችሁ ጻፉልኝ። ቅዱስ ሚካኤል ይጠብቃችሁ። ወዳችሁ አይደለም የረዳፎ ምያ ሚካኤል ናና ሰይጣን ሲፈትናት ሚካኤል ናና አንተም ነህ ያዳንከው ሚካኤል ናና ባይራን ከሞት ሚካኤል ናና እነሱን ደረዳ ሚካኤል ናና እኛንም ተራዳ ሚካኤል ናና ሚካኤል ጠብቀን ሚካኤል ናና ለመንግሥት አብቃር ሚካኤል ናና አዝኛለውና ባንተ

ያቆማችሁ ለማለት ፈልጋለሁ። ካለቀሳችሁበት ቦታ ሳቃችሁ የተሰማ ይሁን። የኔ የምትሉት ቅዱስ ሚካኤል ጎደሏችሁን ሁላ ይምላላችሁ። ሀገራችን ኢትዮጵያን ማህሉ አንገነስ ዳሯን እሳት አድርጎ ይጠብቅልን። የመላእክት ሁሉ አለቃ የሆነው ቅዱስ ሚካኤል ዛሬም ለኛ ያስፈልገናልና በህይወታችን ላይ አለቃ ሆኖ ይሾም ለማለት ፈልጋለሁ። አሜን አሜን አሜን አሜን እያላችሁ ኮመንት ላይ ጻፉ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። ወደ ቀጣዩ መረጃ እንለፍ። ወደ ቪዲዮ ምን ያአለቱን አርቆ የሆኑ ሰኔ አስራ ሁለት ሊቀ መላእክት ቅዱስ ሚካኤል እንዲህ በደማቁ የሚከበርበት ስድስቱ ምክንያቶች ስድስቱ ምክንያቶች ከመናገራቸው በፊት ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ሪፖስት ማድረጋችሁን እንዳዘነግ። አንደኛው ሰኔ አስራ ሁለት ሊቀ መላእክት ቅዱስ ሚካኤል በመላእክት ላ መላይክ ትሆኖ የችውበት ዕለት። ሁለተኛ በግብጽ ውስጥ የቅዳሴ ቤት የከበረበት ዕለት ወይም ደግሞ በግብጽ የሚገኘው የቅዱስ ሚካኤል ህንፃ ቤተክርስቲያን የከበረበት ዕለት። ሶስተኛ ቅዱስ የረዳበት ዕለት። አራተኛ አምስተኛ ቅዱስ ላሊበላ ወደ ሰማይ እያሳረገበት ዕለት ነው። ስድስተኛውና የመጨረሻው ነው ደግሞ ለፍጥረታት ሁሉ ምህረትን የሚጠይቅበት የሚለምንበትን ዕለት ነው። ምን ያህል እንዳወቃችሁ በኮመንት ስር አሳውቁ። እንኳን ለሊቀ መላእክቱ ለቅዱስ ሚካኤል አመታዊ ክብረ በዓል በሰላም አድረሳችሁ አድረሳል አንድ

ሀገራችን ላስተማሩም ለገሰጹም ለሁሉም እንግዲህ ቃሎትን ያሰማሉ ተስፋ መንግስተ ሰማያት ነው ያዋርሰ ለማለት ፈልጋለሁ። እንግዲህ በየካ ሚካኤል ወጣቱ ሆ ብሎ ወጥቶ እያከበረ ይገኛል። ምን ተፈጠረ? ማንም ያልጠበቀው ክስተት ተፈጥሯል ማለት ነው። ደስ በሚል ሁኔታ ወጣቱ እንግዲህ ሾላ ምድርን አጥለቅልቋታል ለማለት ፈልጋለሁ። በተለያዩ ክልል ከተሞች እንደዚሁ በመዲናችን አዲስ አበባ በየካ ሚካኤል፣ በጉላ በላፍቶ ሚካኤል፣ በአዲሱ ሚካኤል፣ በቡልጋሪያው ሚካኤል እንግዲህ በአጃን ነው ሚካኤል፣ በተለያዩ ቅዱስ ሚካኤል ባሉበት ቦታ እንዳለ በድምቀት ተከብሯል። ስራ ያለ ካላንደር የዘጋው እስኪመስል ድረስ ማለት ነው። ቪዲዮዎች አሉ፣ እየተዘመረ እየተመሰገነ ቪዲዮዎች አሉ። ለዚሁም የካ ሚካኤል አካባቢ ያሉ ወጣቶች ምን እንዳደረጉ ተመልከቱ። ወደ ቪዲዮ እንለፍ፣ ተመልሼ እመጣለሁ። ይሁን ፣ እንደተመለከታችሁት ነው እንግዲህ የገና መልአከ ቅዱስ የቅዱስ ሚካኤል ዓመታዊ ክብረ በዓል በደመቀ ሁኔታ በመዲናችን አዲስ አበባ እንደዚሁም በክፍላተ ሀገራት እንደዚሁም ደግሞ በአረብ ሀገራትም እየተከበረ በአውሮፓም ጭምር እየተከበረ በደማቅ ሁኔታ ይገኛልና ለገና ነው መልአክ ለቅዱስ ሚካኤል ወዳጆች በቀድሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘማሪና አገልጋይ የነበረው የአሁኑ የራሱን አዳራሽ እና እምነት ማከናወኛ ከፍቶ የሚንቀሳቀሰው ፓስተር ትዝታው ሳሙኤልን በተመለከተ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክስ ቅሬታ አቤቱታ አዘጋጅታ አቅርባለች። ጠበቃና የህግ አማካሪ እያለቤታለ ነኝ እንግዲህ እንደ ቤተክርስቲያኗ የህግ ባለሙያዎች አቢ ኮሚቴ ሰብሳቢ እና እንዲሁም ደግሞ እንደ ቤተክርስቲያኗ ልጅነት ከዚህ ግለሰብ ጋር በተያያዘ በተደጋጋሚ በውስጥ በምታደርሱኝ መረጃ መሰረት ግለሰቡ ላይ የህግ እርምጃ ሊወሰድበት ይገባል በሚል ጉትጉታዎች እንደነበሩ ይታወሳል። ሆኖም ግን ዝም ያልነው አንዳንድ ነገሮች ሁሌም በአደባባይ ሊገለጡ ይገባል ብለን ስለምናስብ አይደለም። ስለሆነ መሰራት ያለባቸው ነገሮች ሁልጊዜም በማስተዋል ሊሰሩና ሊከወኑ ይገባል። የቤተክርስቲያን መብትና ጥቅም ያስከብራል ብለን የምናምናቸውን ማናቸውን ነገር ከማድረግ በኋላ አንልም። ስለሆነም አሁንም ቢሆን ይህ የቀረበበት የክስ አቤቱታ ወይም ደግሞ የቅሬታ አቤቱታ የሚመለከተው የፌዴራልም እንዲሁም ደግሞ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በጥልቀት መርምሮ እንዲህ አይነት ተሳዳቢና ነውረኛ የሆኑ ግለሰቦችን ለፍትህ ያቀርባል ብለን ተስፋ እናደርጋለን። ስለዚህ በዝርዝር የከሳ ቤታችንን የቅሬታ ቤታችንን ከማስረጃዎቻችን እንዲሁም ደግሞ የሰው ማስረጃም ጭምር ተቀራርቦ ቀርቧል። ይህ ጉዳይ በዋነኛነት የቤተክርስቲያኗ የሚመለከታት ስለሆነ በእኔ ገጽ ላይ የማስተላልፈው ባይሆንም በቅርቡ ግን ቤተክርስቲያናችን በግልጽ በዚህ ጉዳይ ላይ ያላትን አቋም በሚዲያዋ የምታስተላልፍ መሆኑን በዚ አጋጣሚ ላሳስብ እወዳለሁ። ነገር ግን ከዚህ ጋር በተያዘ ግለሰቡ ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ ከዚህ አንጻር በአቅራቢያው ያየ ያደርጋችሁት የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ አትገቡ። ግለሰቡን ለፖሊስ ሪፖርት በማቅረብ የሚያዝበትን ሁኔታ እንድታመቻችሁና እንድትተባበሩ በዚህ አጋጣሚ ጥሪያችን እናቀርባለን፣ ማለት ነው። ስለሆነም ማናቸውም ግለሰብ እንደ ግለሰብ የግለሰብ ተሳዳቢ ከሆነ ስድብን የሚያበረታታ የትኛውም ሃይማኖት ወይም እምነት አለ ብለን አናምንም። ስለሆነም በእኛ ቤት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ተገኝታችሁ የምትሳደቡ ነውረኛ ቃላትን የምትጠቀሙ ከዚህ ድርጊታችሁ እንድትጣቀሙ በዚህ አጋጣሚ መልእክት እያስተላለፍን፣ እንዲህ አይነት ተግባር ላይ የተሳተፉ ማናቸውም ግለሰቦችን ለሕግና ለፍትህ የማቅረቡን ስራ ቤተክርስቲያኗ በግሏ የምታከናውና የምትሄድ ይሆናል እኛም እንደ ግዴታችን እንወጣለን። እናንተ ምዕመናን፣ ካህናት፣ አገልጋዮቻችን በሙሉ ከዚህ ጋር በተያያዘ ጥንቃቄ እያደረግን ለቤተክርስቲያን አንድነትና ህብረት ዘብድን ትቆሙ ዘንድ ለማሳሰብ ወዳለው አመሰግናለሁ። ፍርድ ቤት ብቀርብ የምናገረው እንደውም እግዚአብሔር ይባረክ። ይህንን እውነት እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያን የተባለውን አዎ መክተፊያ ነው ብሏል።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 የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍነው ነው የምታውቀው ምታቀው። እኔ ገልጭ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። የተከበራችሁ ወጣቶች በዚህ ስለተገለጠ ይሄ ላቆየውና ስድስት ሰዓት ላይ ራቁቱን ሆነ። ሙሉ ራቁቱን ወንድነቱን ጭምር እየታየ መስቀል ላይ ተራቆተ። ስለ ሁላችን መስቀል ላይ ሰውነቱ አረፈ። ራቁቱን መስቀሉ ላይ ማረፉ ብቻ አይደለም፣ አምስት ችንካሮች ከነርቮና ከደም ሥሩ ጋር የሚገናኙ ችንካሮች እጁ ላይ እንዲያርፉ ተደርገዋል። እነዚህን ነገሮች መግለጻቸው እውነት ለመናገር ይሄ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተ ክርስቲያን እለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው በህይወትም የምንገልጠው ነው። የተከበራችሁ ወጣቶች ያው ታሪኩ በዚህ ስለተገለጠ ይህን ላቆየውና ነገር ግን ክርስቶስ ሞቶልናል፣ ክርስቶስ ተሰቅሎልናል። ይህን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተ ክርስቲያን በየአመቱ ክርስቶስን እየሰቀለች አለ መረዳት ያለብን በየአመቱ ክርስቶስ እየሞተ አደለ። እንግዲህ ከበዓሉ ድባብ ወጣ ብለን የተዝተውን ቪዲዮ ተከታተል። የተመለስ ነው የተባሉ ልጆች እንግዲህ እስካሁን በቁጥጥር ስር ሊዋል አልቻለም፣ ግን ብዙ መረጃዎች እየተሰበሰቡበት እንደሚገኙ ነው ያሉ መረጃዎች ስለምትመለከቱት ወቅታዊ አዳዲስ መረጃን ወደ እናንተ ወደ ተዋዱ ልጆች አደረስን ማለት ነው። ሰብስክራይብ ያደርጋችሁ ሰብስክራይብ ያደርጋችሁ ደግሞ ላይክ ይጫናችሁ። ይሄን ቻናል እንደታበታቱ በሉዛቤ ስም እጠይቃለሁ። አስተያየትና ሐሳባችሁን በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃለን። በቀጣይ ወቅታዊ አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ። መልካም በዓል።